ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ምንጭ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከስድስት ወር እስከ 9 ወር የሚረከቧቸው ቤቶችን የተናጥል ካፍታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪ የአፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቲራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን።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 ይህ አዋዜ ሰበር ነው። በአሜሪካው አገር አካላይ እምቢ ለንጉሥ የተቃውሞ ትዕይንት ሚሊዮኖች መውጣታቸው ተዘገበ። ከመኖሪያቸው ሚችጋን ፍሊንት ያነሱ እስከ ዋሽንግተን የተቃውሞ አደባባይ 10 ሰዓት ከጓደኞች ጋር የነዱና ሰባኛ ዓመታቸውን በዛው ያከበሩ የቀድሞ ጡረታ የመንግሥት ሠራተኛ አንዲት እናት አንዷ ተቀዳሚ ሰልፈኛ ነበሩ። ወይዘሮ ፔጌ ኮል ይባላሉ። በዚህ ዕድሜያቸው ያን ሁሉ መንገድ ሲነዱ የመጡት ጊዜው ለአሜሪካውያንና ለዲሞክራሲ አስፈሪ ስለሆነባቸው ነበረ። እሱ አሉ የዘጠኝ ዓመት የዕድሜ ታላቃቸውን ፕሬዚደንት ዶናልድ ትራምፕን ለማለት እሱ መንግሥታችንን ዲሞክራሲያችንን ቀስ በቀስ ግን በእርግጠኛነት አንዳንድ እያለ እየነጠቀና እያፈራረሰ ነው ብለዋል ወይዘሮዋ። የታደሙበት የዋሽንግተን ሰላማዊ ተቋሞም ከአንዱ ውቅያኖስ ዳርቻ እስከ ሌላኛው ዳርቻ አገር ላይ 2700 ትዕይንተ ሕዝቦች መካከል አንዱ ነበረ። የትራምፕን ፈላጭ ቆራጭነት አጀንዳ ለመጋፈጥ ወጣን ብለዋል። አደራጆቹም የትናንቱ የተቃውሞ ኅብረ ድምፅና ትሬድ ከቀዳሚው የሐምሌ ክረምትወር የተቃውሞ እንቅስቃሴ በመቶዎች የሚበልጡ ሁነቶችን እያካተተ ትዕይንት ነበረ። ያኔ አምስት ሚሊዮን ሕዝብ ነበረ የተመመው። አሁን በ2 ሚሊዮን ጨምሮ 7 ሚሊዮን ተመዝግበዋል። በኒውዮርክ አዘጋጆችና ባለሥልጣኖች እንዳሉት 100,000 ሕዝብ ታይምስ አደባባይ ላይ ሆጨጭ ብሏል። እንዲህ እንደ ኒውዮርክ ካሉ ግዙፋን የታላላቅ ከተሞች ሆታዎች በተጨማሪ ሰው በዚህ ሆኑ ጎዳናዎች ትናንሽ ከተሞች አደባባዮችና የከተሞች መናፈሻዎች ውስጥ ጭምር ትናንሽ እምቢ ለንጉሥ የተቋሙ ትዕይንቶች ብዙ ነበሩ። ሎትሮ የሪፐብሊካንና የዲሞክራቶች ቀያዎች ተብለው በሚታወቁ ስፍራዎችና መንደሮች ክትሞች ቦታ ሳይለይ ሬድ ብሉ ሳይባል የተቀላቀሉበት ነበረ። ይህንን ሚሊዮኖችን የናጠ የሕዝብ ማዕበል ወደ ውጭ የደፋው የኢሚግሬሽን ፖሊስ ማናህሎኝ ወከባና ከበባ እስሮችና ዲሞክራቶች በሚኖሯቸው ከተሞች ውስጥ እስከ አፍንጫው የታጠቀ ጦር እያመጡ የማፍሰስ እርምጃዎች ናቸው። ሰላማዊ ግን ተቃዋሚ ትዕይንቱን ያጎሉ ክስተቶች ወደ መጨረሻው ላይ መታየት መጀመራቸውም ተዘግቧል። እሱም ተቃውሞ አድራጊዎችን ካልገደልን የሚሉና ለገላጋይ ያስቸገሩ የተወሰኑ ጸረ ተቃውሞ ግለሰቦች መፈጠር ነበረ። አንዲት የደቡብ ካሮላይና ሴት መኪናዋን እያሽከረከረች ትዕይንቱን ተጠግታ መሳሪያዋን ስትወዘወዝ ተገኝታ በፖሊስ በቁጥጥር ስር ውላለች። ጆርጂያ ውስጥ እንደዚሁ አንድ እምቡርባይ አንድ ተቃዋሚ ያዘውን ሰንደቅ ዓላማ ሲነጥቅና ሌላ ተቃዋሚ ገፍትሮ መሬት ላይ ሲጥል በካሜራ ዓይን ተቀርጿል። የትራምፕ አስተዳደርና ጥቂት የሪፐብሊካን ባለሥልጣኖች ሕዝባዊ ጸረ ትራምፕ ሰልፉን የዱለኛ ግራ ክንፍ ስርነቀሎች ሥራ ነው ብለው ቢያቀርቡትም እምቢ ለንጉሥ ትዕይንት ጀርባ ያለው አደራጁ ዘ ኢንዲቪዝብል ፕሮጀክት ለዱላ አልቦ እርምጃ የቆረበና በአስር ሺዎች የሚቆጠሩ ሰዎችን በደህንነት አጠባበቅና ውጥረትን በማርገብ ዘዴ ያሰለጠነ መሆኑን ይናገራል። የተወሰኑ ሰልፈኞች የአንድነትና የሌሎች ዱለኛ ያልሆኑ የተጋትሮ ንቅናቄዎች መለያ መታወቂያ የሆኑትን ቢጫ ለብሰዋል። ቢጫ ብሩ ነው። እኛ ሚሊዮኖች አሜሪካ የሕዝቡ እንጂ የንጉሶች እንዳልሆነች የማያሻማ ማስገንዘቢያ ለመስጠት በአንድ አብረን ቆመናል ይላል በእንቢ ለንጉሥ ድረ ገጾች ላይ ያስነበቡት መልእክት። ሌሎች ሰልፈኞች እንደዚሁ ሰልፋቸውን ሰላማዊነቱን ለማሳየት ሕፃናትን ጮቤ የሚያስረግጡ በአውራዶሮች እንቁራሪቶችና ዳይኖሰሮች አምላክ አምሳሌ የተሠሩ የፕላስቲክ ጎፋፋ ልብሶች አጥልቀው ነበረ። ሙዚቃና ውንጥ ውንጥ ማለትም የትዕይንቱ አዝናኝ አካላት ነበሩ። ድምፃቸውን በሜጋፎን የሚያስተጋባ መፈክር አውራጆችን በመከተል ዲሞክራሲ ይህን ይመስላል፣ እምቢ ለጥላቻ እምቢ ፍርሃት ስደተኞች ኑ ቤት ለምቦሳ የሚሉትን መፈክሮች ያስተጋቡ። ህዝባዊ ድምፆችም አየሩን ሞልተው ነበረ። ከባቢና አዋካቢ የስደተኛ ፖሊስ ኃይሎችን አምባገነንነትና ቢሊዮነሮችን የሚቃወሙና የሚያነውሩ መፈክሮችን ከፍ አድርገው የአገራቸውን ዩናይትድ ስቴትስ አሜሪካ በከዋክብት የተንቆጠቆጠ ሰንደቅ ዓላማ አውለብልበዋል። መገናኛ ብዙሃን ትዕይንት ውስጥ ዘልቀው በመግባት ለማነጋገር ሞክረዋል። ብዙዎች ተቃዋሚዎች በትራምፕ እያደር እየሰፋና እየባሰበት የመጣ ፕሬዚደንታዊ ሥልጣን እየተሸረሸረ ነው ያሉት። ዲሞክራሲያቸውን አስፈላጊነት ነው አበክረው የተናገሩት። ዲሞክራሲ ነን። በዲሞክራሲ ሕዝብ በጋራ ቆሞ ድምፁን ማሰማት ይችላል። ልሳናችንን አናስነጥቅም ብለዋል። ፕሬስ የተባለ የአትላንታ ተቃዋሚ ለሲኤንኤን የአትላንታ የተቃውሞ ትዕይንት ጅማሮ የተበሰረው የዲሞክራቱን ሴናተር ራፋኤል ዎርኖክን በመሳሰሉ ተናጋሪዎች ታጅቦ ነበረ። ዎርኖክ የጆርጂያ ሴናተር ናቸው። በዚህ የራሱ ያልሆነን ሥልጣን እያጋበሰ በሚገኝ ፕሬዝደንትና አስተዳደሩ ሰዓት መልእክታችን ግልጽ ነው አሉ ሴናተሩ ለሲኤንኤን ሲናገሩ። ይሄ ሥልጣን ላይ ስላሉ ሰዎች አይደለም ሰዎች ውስጥ ስላለ ኃይል ነው ብለዋል። በኒውዮርክ ታይምስ አደባባይ አንድ መፈክር አንጋቢ ከፍ ያደረገው የምንቃወመው አሜሪካንን ስለምናፈቅር እንድትመለስልን ስለምንፈልግ ነው የሚል አስነብቧል። ስማቸውን የሸሸጉ ከስልሳዎቹ ጀምረው ለተቃውሞ ሲወጡ የኖሩ አንዲት እናት የአሁኑ ግን የተለየ ነው ይላሉ። በስልሳዎቹ የሴቶች መብቶች፣ የግብረ ሶዶማውያን መብቶች፣ የአናሳ መብቶች፣ ድምፅ የመስጠት መብቶች እንዲስፋፉ ፈልገን ነበረ። አሁን ግን ያን ሁሉ መልሰን እየተነጠቅን ነው። አሁን መላ ዲሞክራሲያችን ስጋት ላይ ወድቋል፤ መሠረታዊ መገለጫዎቹ ነፃ ፕሬስና ፍርድ ቤቶች ጭምር ብለዋል። በዘመነ ትራምፕ አሉ አሜሪካዊቷ አረጋዊት፣ በጣም ሐዘን በጣም ፍርሃት ተሰማኝ። በአንድ ላይ ሆነን ዲሞክራሲያችንን ለማትረፍ እንችል ይሆናል ብዬ ተስፋ አደርጋለሁ ብለዋል። ኢሳያስ የተለያዩ አስተያየቶቹ በጣም በርካቶች ናቸው። ሰባት ሚሊዮን ህዝብ ነው የወጣው። ይሄ በተደራጀ መልኩ ጊዜ እየጠበቀ የሚካሄድ ትዕይንት ነው። ፕሬዚደንት ዶናልድ ትራምፕ ይህንን የተቋሞ እንቅስቃሴ ምክንያት አድርገው ዛሬ በይፋ የሚደመጠው የሚለቀቅ መግለጫ ትናንት ማስቀረጻቸው ተሰምቷል። ሁኔታዎች በዚህ ላይ ነው ያሉት። አሜሪካውያን ዲሞክራሲያችን እየተነጠቅን ነው የሚል ከፍተኛ ስጋት ውስጥ መሆናቸውን የሚያመለክት ነው። ዓለም አሜሪካውያን በዚህ መልኩ የዶናልድ ትራምፕን ንጉሳዊ የሚመስል ሂደት መቃወማቸው ተቃውሞ በራሱ የሚያስመዘግብላቸው ነገር አለ ወይ? የሚያስቀርላቸው ነገር አለ ወይ? ነው ድምፃቸውን ለማሰማት ብቻ ነው። ድምፅ ማሰማት ማለት ትርጉሙ ምንድን ነው? ይህን ያህል ህዝብ የትራምፕ አስተዳደር ራሱን በመስታወት እንዲያይ የሚያደርግ ነው። እያደረጋቸው ያሉ ነገሮች ምን ያህል አሜሪካውያን ህሉናቸውን እያጡበት ሆኖ እንደሚሰማቸው እና ይህን ይህን የመንግስት አካሄድ ፈጽሞ እንደማይፈልጉና እንደማይተዉት እንደሚጋፈጡት የሚያሳይ መግለጫ ነው። ይሄ የወጣው ህዝብ ያለወጣው ህዝብ አንድ አስረኛ ላይሆን ይችላል። ስለዚህ እንደነዚህ አይነት የተቋሙ መገለጫዎች በዲሞክራሲ አግባብ ያለው አገዛዝ ራሱን በመስታወት እንዲያይ የሚያደርግ ነው። ስለዚህ ድምፅ ማሰማት ማለት በየትኛውም የዓለም ክፍል በየትኛውም ተመልካች አይን ዶናልድ ትራምፕ እንደ አንድ ዲሞክራሲያዊ መንግስት እንደ አንድ ዲሞክራሲያዊ አገር መሪ እንደ አንድ ወይም ደግሞ የነፃው ዓለም መሪ አድርገው ራሳቸውን ይዘው በዓለም ላይ ለመራመድ ይችላሉ ማለት አይደለም። ከጀርባቸው እነዚህ ድምፆች አሉ። ስለዚህ አሜሪካ ትግል ውስጥ እየገባች መሆኗን የሚያሳየው አሜሪካውያን ባክ ቱ ዚሮ ወደ ኋላ ሄደው 250ኛ ዓመቷን ልታከብር በዝግጅት ላይ ያለች ሀገር ናት አሜሪካ። 250 ዓመታት የዲሞክራሲ ታሪክ ከባሪያ ገዢ ስርዓት ተነስታ በነጩ ቤት ውስጥ አንድ ጥቁር መሪ መሪዋ ሆኖ ከስምንት ዓመት በላይ የመራባትና ታትሞ የሚቀር ሌጋሲ አስቀምጦ የሄደባት ሀገር ናት። የአሜሪካን ዲሞክራሲ በባህሪው ቼንጂንግ ነው፣ ኢቮልቪንግ ነው፣ ተራማጅ ነው እና ብዙ ነገሮችን ኢምብሬስ እያቀፈ የሚሄድ ነው። አስገራሚ ክስተት ነው። በባህር ባሪያ ፈንግላ አደባባይ ላይ የሰው ልጅን እንደ በቅሎና እንደ ፍየል ትሸጥ የነበረች ባሪያ አሳዳሪ የነበረች አገር፣ ይሄው ባንዲራ ለጥቁሮቹ የባርነት ምልክት በጊዜው ለነበሩት ደግሞ ነጭ ገዢዎች የገዥነት ምልክት የነበረን ባንዲራ እንዴት አድርጋ እንደለወጠችው አይተሃል። ቀለሙ ሳይለቅ ዛሬ ያ ተቃዋሚዎች ያውለበለቡት ባንዲራ ምን ቫልዩ ይዟል? መጀመሪያ የተወለበለበበት ጊዜና ከ250 ዓመት በኋላ ሲውለበለብ አስገራሚ ነው። መተንተን ያስቸግራል። የነ ማርቲን ሉተር እሪታ ሁሉ ምላሽ ያገኝበት ባንዲራ ነው። አይደለም እንደ አሁን የአሜሪካ፣ አይደለም እንደ ስታር ስፓንግል። ስለዚህ አሜሪካ ራሷን ከውስጥ እያሸነፈች አዳዲስ እሴቶችን እያቀፈች ኢቮልቭ እያደረገች የመጣች የምድራችን የዲሞክራሲ ቀንዲል የሆነች ሀገር ነች። አሁን በተተ በተለይ በቅርብ ጊዜያት በተካሄዱ አስርተ ዓመታት ውስጥ በተለይ በነዚህ በሁለት ገዢ ፓርቲዎች በሪፓብሊካን እና በዲሞክራቶች መካከል እያደር እየከረረ እየከረረ ወደ ይፋ ጠላትነት እየተለወጠ የሄደ ከፍተኛ የእሴት የእሴት መራራቅና ሆድና ጀርባ እየሆነ መምጣት እንደዚሁም እነዚህ ነገሮች ዛሬ አሜሪካንን ለዲሞክራሲ ሀብላ ሰልፍ እንድትወጣ አድርጓታል ማለት ነው። ይሄ ዓለምን ሊያስገርም የሚገባ ክስተት ነው። ከ250 ዓመታት የዲሞክራሲ ሕይወት በኋላ አሜሪካ ባክ ቱ ዚሮ፣ ነፃ ፕሬስ፣ ነፃ ፍርድ ቤቶችን ይጠበቁልን ወደሚል ነው እየመጣች ያለችው። እና ይሄ ድምፅ ብቻ አይደለም፣ ገብቶሃል። ስለዚህ ዲሞክራሲ ድብድብን አይደለም የሚፈጥረው። ዲሞክራሲ ሀሳብን እንድትገልጽ ያደርጋል። ሀሳብህን ለመግለጽ ስትወጣ አንተ ወጣበት ሀሳብን የገለጽ መስታውት ነው። ይህንን ነው መንግስት ሊያደርግ ብለው ያደረጉ ስለዚህ ድምፅ በጣም ዋጋ አለው። ኢሳያስ እንደዚህ ነው ትግል። ዶናልድ ትራምፕ የሁለተኛ ጊዜ ምርጫቸውን እያጠናቀው ጀምረዋል። የቀራቸው እንግዲህ ወደ ሶስት አመት ከምናምን አካባቢ ነው። ያው ረጅም ጊዜ ነው ያላቸው። ይሄንን ጊዜያቸውን የማይጨርሱበት ሁኔታዎች ሊፈጥሩ ይችላሉ ወይ እንደዚህ አይነት ተደጋጋሚ ተቃውሞች መምጣት ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከ6 ወር እስከ9 ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቲራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ኖ ኢትስ ኖት አሁን ትራምፕ ሶስት አመት ወረ ስልጣን ጊዜያቸው ሊጨርሱ ላይጨርሱ የህይወት የራሳቸው ህይወት ጉዳይ ሊሆን የክስተት ጉዳይ ነው፣ ግን እንደዚህ አይነት ሰልፎች ቦጣት ደግሞ ዘ ኔክስት ዴይ እነሱ ደግሞ እንደዚህ ብለው ሰልፍ ስለወጡበት ያ ነገር ደብዛው ጠፍቶ መታየት አለበት ማለት አይደለም። ኢትስ ኖ ትራምፕ ላይ የሚቀጥለውን ሶስት ዓመት መሩ አልመሩ አይደለም እየተከሉ ያሉት ነገር ህገ መንግስቱን አይሸርሽሩ፣ በሕገ መንግስቱ ውስጥ እውቅና ያገኙ የግለሰብ ነፃነቶችን አይሸራርፉ። የዲሞክራሲ መሰረታዊ መገለጫ የሆነው ፕሬሱንና ነፃ ፍርድ ቤቶችን ለመጫን እነሱ ላይ ቆመው ያለ ምንም ጥያቄ፣ ያለ ምንም ተቋሞ እንደ አንድ ፍጹማዊ ንጉስ የእርሶ ቃል ህግ ሆኖ እንዲቀጥል የማድረግ ፕሬዚደንታዊ ስልጣኖትን የመጠቅለልና ከተለያዩ የህዝብ መገለጫ የተቋማዊ መብቶችና ስልጣኖችን የመንጠቅ እርምጃዎትን አቁሙ ነው። እስከዛሬ ያደረጉትንም መልሱ ወደፊት ይሄና ያድርጉ ነው። ይሄ ትግል ነው፣ በሁለቱም በኩል ይሄ ትግል ነው። እና ትግሉ ምን ይጠይቃል? ምን ያህል ጊዜ ይጠይቃል? በምን መልኩ ከዚህ በኋላ ያደረገ ይሄዳል? መጨረሻው ምን ሊሆናል? ለታሪክና ለጊዜ የሚሰጥ ነው። ነገር ግን ትልቅ ትግል መጀመሩን ግን ያሳያል። ትልቅ ትግል መጀመሩን የትናንቱ ሁለተኛ ነው። ባለፈው አምሊወር ተካሂዷል። አሁን ተካሂዷል። እንደዚሁ እየቀረበ እየፈጠነ እየበዛ እያነሰ መልኩን እየጠበቀ እየቀየረ ሊሄድ የሚችል ነው። አሁን ለምሳሌ የዚህን ሰልፍ ውጤት የመጨረሻ አልሰማለም። ለምሳሌ ብዙ ከተማዎች ላይ የጦር ሰራዊት እያንቀሳቀሱ ነው ዶናልድ ትራምፕ ወይም ሪፐብሊካን ገዢዎች እና በዚህ መሀል የአራት ሰዓት ትዕይንተ ህዝብ ነው። ሁሉ ነገር በሰላም ሊጠናቀቅ ይችላል ወይም ደግሞ አንዳንድ ክስተት ሊኖሩ ይችላሉ። ዞሮ ዞሮ ሂደት ላይ የሂደቱን አቅጣጫ ስታዩ ግን ተቋሞና ድጋፍና ተቋሞ ምን ጊዜም አለ በዲሞክራሲ ውስጥ የዚህ ያሁኑ ጸረ ትራምፕ ሰልፍ ነው ይሄው ነው። ኢሳያስ እንግዲህ እንደዚህ አይነት ሰልፎች የህዝብን ፍላጎት የህዝብን ስሜት የሚያንጸባርቁ ናቸው። እንደነዚህ አይነት ሰልፎች በጣም በተደጋገሙ ቁጥር አንድ በሀገር ውስጥ ያላቸው ተደማጭነትና ተቀባይነት አይቀንስም ወይ? በሌላ መልኩ ደግሞ አለም አቀፍ ያላቸው ክብርና ዝና ዝቅ አይልም ወይ? አሁን ለምሳሌ እንደ ኖቤል ሽልማት አይነት ላይ አሉታዊ ተጽዕኖ አያሳድርም ወይ? የኖቤል ሽልማቱ አንዱ ዶናልድ ትራምፕ ይህንን። የኖቤል ሽልማትን ሊያገኙ አይችሉም በሚል የኤክስፐርቶችን አስተያየት መነሻ ከሆኑት ምክንያቶች አንዱ ይሄ ነው። አንዱ ለዓለም ከሚያስፈልጉ ታላላቅ ተቋማት ወይም ድርጅቶች ውስጥ ዓለም አቀፋዊ ተቋማት ውስጥ አሜሪካንን እያስወጡ የሚገኙ መሪ ናቸው። በተለይ ደግሞ የአየር ሙቀት መጨመር የምትለው በአሁኑ ጊዜ በአለም ላይ ብዙ ከፍተኛ አጀንዳ የሆነና የኤነርጂ የፔትሮሊየም ጭሳም ኢንዱስትሪን እና ጭሳም የኃይል ምንጮችን በታዳሽ ኃይሎች በምንላቸው የመተካት ስንት ቢሊዮን ቢሊዮን ቢሊዮን ቢሊዮን ዶላሮች የጠየቀ እንቅስቃሴ የፈጠረ ነው። ዋናዋ የኢንዱስትሪ ቁንጮ ዩናይትድ ስቴትስ አሜሪካን ከዛ ወጥታለች። አየ ሌሎች እንደ አፍሪካ ያሉ ሀገሮችም የበቃ ኢንዱስትሪ ሳይመሰርቱ የኢንዱስትሪ ጭሶችን አቁሙ ሲባሉ ከፍተኛ ኪሳራ ውስጥ ነው የሚወድቁት። ዓለምን ለማዳን መስዋዕት ሁኑ መስዋዕት ነው የሚያደረጋቸው። ስለዚህ ይህን ማድረግ ካለባቸው አፍሪካውያን እንደ አሜሪካ ያሉ ሀገሮች መካስ አለባቸው። በኢንዱስትሪ በነዚህ በከሰል ድንጋይ በመሳሰሉት በፔትሮሊየም በመሳሰሉት ኢንዱስትሪ ቹን መቀጠል እንዳይችሉ መደረጉ አንዱንም ሳይጨብጡት ወደ አዲስ ታዳሽ ኃይል መለወጥ ሌላ አይነት ክስረት ነው ለአፍሪካኖች። ስለዚህ ይህንን የሚያካክስ ትልቅ መዋለ ነዋ ያስፈልገዋል አፍሪካ ይህንን እንዲያደርጉ ከሚጠበቁ ቁጥር አንድ ሀገሮች አሜሪካ ናት። አሜሪካ ከዛ ውስጥ የለውበትም ብለዋል ዶናልድ ትራምፕ። ይሄ የመተተኛ ሳይንቲስቶች ምንድነው የባህል እንትን ነው ብለው ነው ያወገዙት። የድንጋይ ከሰል አነዳለሁ፣ አንድም የባህር ዳርቻ አይቆረኝም፣ ነዳጅ እየቆፈርኩ አውጣለሁ ብለዋል ትራምፕ። ዓለም ጋለች፣ ነደደች የሚለውን ነገር አያምኑበትም። እንዲህ አይነት ከእንዲህ አይነት ተቋሞች ላይ ከተባበሩት መንግስታት ከእንዲህ አይነት ተቋሞች ውስጥ መውጣታቸው፣ ሁለተኛ አሜሪካ ውስጥ አሁን ያየኸውን ሰባት ሚሊዮን አንድ ዲሞክራሲያዊ የሆነች ሀገር ውስጥ ሰባት ሚሊዮን ዲሞክራሲን ለማዳን ሰልፍ የወጣባቸው በታሪክ እሳቸው ብቻ ናቸው። አያ ይሄ መሆኑ ዲሞክራሲን ፕሮቴክት የሚያደርገውን የኖቤል ሰላም ሽልማት መሰሪ አምስቶች ዘንድ ምንም ቢሰሩ ሊያስመርጣቸው አይችልም። የሚለው መነሻ ይሄ ነው። ለዚህ ነው እኮ ለቬንዙዌላዋ የተቃዋሚ ፓርቲ መሪ ነው እኮ የሰጣት የኖቤል ሰላሙን። ምክንያት ያደረጉት ምንድን ነው? ዲሞክራሲ እያፈገፈገ ነው ብለው ነው ያሉት። ስለዚህ የዲሞክራሲ ማፈግፈግ ዋነኛው ምንጭ ተብለው ሊገልጹ የሚችሉ ነገሮች ካሉ አንዱ የዶናልድ ትራምፕ ቀኝ አክራሪ ጸረ ስደተኛ፣ ጸረ የሆነ መንግስት ወደ ስልጣን መምጣት ነው። ስለዚህ አውሮፓ ውስጥ እሳቸውን የሚመስሉ የእሳቸውን የሚመስሉ በጣሊያን በፈረንሳይ በፈረንሳይ እኮ በርብርብ ነው ቀኝ አክራሪ ፓርቲውን ስልጣን ያሳጡት። እንደዚህ አይነት በጀርመን በጣም የተሻለ ድምፅ ነው ባለፈው ፓርላማ ምርጫ ላይ እያደረገው። እንዲህ አይነት ድምፆች በአውሮፓም በኮረስ እየተስተጋቡ ነው ያሉት። አሜሪካ ውስጥ የሚደረገው ትግል አውሮፓ ውስጥም ተጽዕኖ አለው። ስለዚህ አንዱ የኖቤል ሰላም ሽልማት እንዳያገኙ ያደረጋቸው ነገር ነው። ፕሮባብሊ አሁን አንዳንዶቹ በጋዛው ጦርነት በፈጠሩት ሰላም የተነሳ ከዚህ በፊት ባደርጓቸው ጦርነት አቆምኩ በሚሏቸው የተነሳ በሚቀጥለው ዓመት 2026 የሳቸው ነው ብለው የደመደሙ አሉ። የኖቤል ሰላም ሽልማቱን በሚቀጥለው ዓመት ጀስት ኪሳቸው እንደገባ ይቆጠራል የሚሉ አሉ። ኖ እንዲህ አይነት ሂደቶች እስከቀጠሉና የዲሞክራሲያዊ ግጭቶች አሜሪካ ውስጥ እስከበዙ ድረስ ዶናልድ ትራምፕ የኖቤል ሰላም ሽልማትን ያገኛሉ ብሎ ተስፋ ማድረግ አይቻልም። አሁን የዶናልድ ትራምፕ የፖለቲካ ፓርቲ በእንደዚህ አይነት ሂደት ከቀጠለ በቀጣይ ምርጫ በሚካሄድበት ጊዜ የእሳቸው ፓርቲ ብዙ ነጥብ የሚጥልባቸው ሁኔታዎችንስ አይፈጥርም? ትልቁ ጥያቄ አሁን ሰልፍ ወጥቶ ያየነው እሳቸውን የሚቃወመው ኃይል ነው ወይም የእሳቸው መንግስት እንደሚያቀርበው ወደ ግራ የጦዙ ስር ነቀል ኃይሎች ፈር የለቀቁ አሜሪካንን አሳልፈው የሸጡ ባንዳዎች ገለመሌ የሚሏቸው ኃይሎች ምሪት ያወጣቸው ናቸው ብለው ነው የሚያምኑት። ስለዚህ የዶናልድ ትራምፕን መንግስት የሚደግፍ ወገን ደግሞ ትዕይንተ ህዝብ አላየንም። ስለዚህ ትልቁ ጥያቄ የሚወስነው ባላንስ ኦፍ ፓወር ነው። ምን ያህል በዶናልድ ትራምፕ ሰባት ሚሊዮን ነቃፊ ወጥቶባቸው አይተናል። እሳቸውን ትከሻው ላይ ጭንቅላት ላይ ኮኮ የሚያደርግ ደግሞ ይህን ቁጥር የሚያክል ወይም ከዚህ ቁጥር እጥፍ የሚሆንስ ቢወጣ ሰልፍ፣ ስለዚህ አናውቅም። ዞሮ ዞሮ ውስጡ አሜሪካ ውስጥ ያለው ዳይናሚክስ ይወስነዋል። ነገር ግን አንዱን ያለውን የተቋሞ ዳይናሚክስ ነው እያየን ያለ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆነል። መልካም ቀን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

ቪስኮ ሪልስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90 ፐርሰንት በላይ የተጠናቀቁ ከስድስት ወር እስከ 9 ወር የሚረከቧቸው ቤቶችን የተናጥል ካፍታ የተዘጋጀላቸው በ30 ፐርሰንት ቅድመ ክፍያ ብቻ እንዲሁም ከ50 ፐርሰንት በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ የአፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ21 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15 ፐርሰንት ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቲራስ አዳራሽ፣ 247 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ምርትና አገልግሎትዎን በአዋዜ ላይ አስተዋውቁ